የካፌ ቢዝነስ ምርጥ ነው፣ አዋጭ ነው፣ አትራፊ ነው ስላችሁ እስኪ አንተ ሰርታ አሳይና አላችሁኝ። ካፌውን ከፈትኩኝ፣ አሳየኋችሁ የተሻለ ትርፍ እያገኘሁበት ነው። ፈጣሪ የተመሰገነ ይሁን። ከዛ ቀጠልኩኝና ደግሞ የአበባ ቤት በጣም ምርጥ ነው፣ አዋጭ ነው፣ አትራፊ ነው ስላችሁ አሁንም በርካታ ሰዎች ደግሞ እስኪ አንተ ሰርታ አሳይ እና አላችሁኝ። ይሄንን የምትመለከቱትና ሌላም ቁጥር ሁለት ሌላ ቦታ ላይ ሁለት ብራንቾችን ከፍቼ የተሻለ ትርፍ እያገኘሁበት ነው። አበባ ቤቱንም የተመሰገነ ይሁን። አሁን ሳታምኑ ቀጠል አደረኩኝና ደግሞ የላቢያጆ ቢዝነስ ደግሞ በቀላሉ አነስ ባለ ወጪ የላቢያጆ ቢዝነስ መስራት ትችላላችሁ። ምርጥ ቢዝነስ ነው ብዬ ስነግራችሁ፣ አሁንም እናንተ የተወሰናችሁ ኔጌቲቭ የምታስቡ ሰዎች አንተ ሰርታ አሳየን አላችሁኝ። የምትመለከቱትን የላቢያጆ ቢዝነስ ማለት ነው ራሴ ጀመርኩት። ኦልሞስት ጥቂት ገናቱ ነው ገና አንድ ሳምንት ሁለት ሳምንት ነው የጀመረው። የተሻለ ሰው እየመጣ ነው፣ ወይም ደግሞ መኪና እየታጠበ ነው። የተሻለ ትርፍ አለው ማለት ይቻላል። ከዛ ቀጠል አረኩኝና በመጨረሻ ደግሞ ለብዙዎቻችሁ ማለት ነው በጣም ከአስር ከሀያ ጊዜ በላይ ማለት ይቻላል ምድር ውሃ ማውጣት በቀላሉ ይቻላል ብዬ ስላችሁ ብዙዎቻችሁ አላመናችሁኝ። ቢዝነሱን ግቡበት አሪፍ ነው ያተርፋችኋል ብዬ ስላችሁ ልታምኑ አልቻላችሁም፣ እሱንም አላረፋችሁም። ምንድን ነው ያላችሁኝ? አውጥተህ አሳየን እስኪ አንተ በአካል ቦታው ላይ አሳየን አላችሁኝ። በየቦታው ይሄርኩኝ ውሃ ያወጣላቸውን ሰዎች እያሳየኋችሁ ነበረ። ዛሬ ግን ራሴ በከፈትኩት ላቢያጆ ላይ ለምን በጥቂት ቀናት ውስጥ በዛ ከተባለ በሶስት ቀን አነሰ ከተባለ ደሞ በሁለት ቀን የከርሰ ምድር ውሃ ሲወጣ በራሴ ላቢያጆ ላይ ላሳያችሁ ነው። ተከታተሉ። እንደምትመለከቱት እዚህ ጋር ነው፣ አበባ ቤቱ ይህንን ይመስላል። እዚህ የራሴ ነው አበባ ቤቱ፣ የነኛው የከፈትኩት ነው። በጣም አሪፍ ቢዝነስ ነው። አስፋልት ዳር የሆነ የአበባ ቤት ነው። መጀመሪያ ሳስጎበኛችሁ ነው። ከዛ ቀጥሎ እዚህ ጋር የምትመለከቱት ላቢያጆ ነው። እንደምትመለከቱት እዛ ፊት ለፊት ላይ አስር ሺህ ሊትር ሮቶ አለ። ላቢያጆ ነው። ከአስፋልት ዳር ምንድን ነው ስሙ መግቢያ በቀጥታ ገብታችሁ የምታጥቡበት ነው። ከፍርድ ቤቱ ዝቅ ሲል ማለት ነው ያለው ላቢያጆ ቤት ነው። የውሃ እጥረት እንዳያጋጥም እንግዲህ እዚህ ቦታ ላይ ከርሰ ምድር ውሃ ማውጣት አለ በጣም ቅርብ ጊዜ ነው። እንደምትመለከቱት እዚህ መሬቱ ተደቅድቆ ሬዲ ሆኖ ተዘጋጅቷል። የውሃ ቱቦች ተዘጋጅተዋል። መስመር ተዘርግቷል። የተለያዩ ነገሮች ተዘርግተዋል። መኪናም ለምስክር ይሄው እንድታያችሁ ብዬ ነው ምናምን ብዙዎቻችሁ ስለማታምኑ ማለት ነው። ሮቶም ሬዲ ሆኗል። የምትመለከቱት እዛ ጋር ደሞ ማለት ነው ማሽኑ እየሰራ ይገኛል። ድምጼ ጄኔሬተር ወይም ደግሞ ድምፅ ሞተሩ ስለሚረብሻችሁ ድምፁን ላጥፋና ላሳያችሁ። ተከታተሉ፣ ይሄው እንግዲህ ክቡራንና ክቡራን ተመልካቾቻችን በጉጉት ስንጠብቀው የነበረው የከርሰ ምድር ውሃ ቁፋሯችን ማለት ነው እንደምትመለከቱት ወደ ማጠናቀቁ ደርሰናል። አሁን አጠናቀን ጨርሰናል። ውሃውን 30 ሜትር ላይ ተቆፍሮ ነው ያለው። እንደምትመለከቱት 30 ሜትር ድረስ የመቆፈር ኦልሞስት 15 ሜትር አካባቢ ነው ውሃውን አግኝተነው የነበረው ግን በአጠቃላይ ስንት መቆፈር አለበት ብለን ነው ያሰብነው? 30 ሜትር መቆፈር አለበት ብለን ስለወሰነ ነው። ምክንያቱም ውሃ በደንብ እንዲወጣ ስለፈለግን ለዛ ያክል ነው። አሁን እየተዘጋጀ ያለው እዛ ጋር እንደምትመለከቱት ፒቢሲ እየተዘጋጀ ነው። ፒቢሲውን ጠጋ ልበልና አላሳያችሁ። ተከታተሉን። እስቲ እንግዲህ ይኸው፣ አሁን የሚዘጋጀው ምንድን ነው? ፒቢሲ ነው። ፒቢሲው በግራይንደር ማለት ነው። እዚ ኦልሞስት 30 ሜትር ነው። አንዱ ሜትር በ6 ሜትር አካባቢ ማለት ነው። ስድስት ስድስት ሜትር ነው። ስንት ነው? አንድ ሁለት ሶስት አራት አምስት አምስት ጊዜ ስድስት ሰላሳ ማለት ነው። ሰላሳ ሜትር ስለቆፈርን ሰላሳ ሜትር ነው። ፒቢሲው በምን መልኩ መሰላችሁ? እዚህ እንደ በምትመለከቱት መልኩ እንደዚህ መበሳት አለበት። የሚበሳው ምንድን ነው ከታች ሲቀበር ውሃ እንዲገባለት ነው። መሬት ውስጥ ስለሆነ የሚቀበረው፣ እንደምትመለከቱት ው እያንዳንዱ ፒቢሲ ይበሳል ማለት ነው ዙሪያውን ትበሱ ካላችሁ ዙሪያውን ከመሬቱ የሚያመነጨው ውሃ እዚህ ፒቪ ውስጥ ፒቪሲ ውስጥ ገብቶ ነው ወደ ላይ የሚወጣውና ስለዚህ እያንዳንዱ ፒቢሲ በምትመለከቱት መልኩ ይበሳና ተበስቶ ከተዘጋጀ በኋላ ምን እንደሚደረገው ወደ ውስጥ ቀጥታ በተቆፈረው ጉድጓድ ላይ ይገባል ማለት ነው በቃ ቀላል ነው አሰራሩ እንዲገባችሁ እዚህ የምትመለከቱት ይሄው ራሱ ተሰኪ ነው ፒቪሲው እዚህ ጋር ያኛው ከዚህኛው እየመጣ ማስቲሻ አለ በማስቲሽ እያደረጋችሁ ቀጥታ እየተያያዘ ወደ ታች መውረድ ነው ማለት ነው። 110 ፒቪሲ ነው። አረ ውሃው ላይ እንዳገባ ስትለው ታየኝ።

የተከበራችሁና የተወደዳችሁ ውድ ተመልካቾች በጉጉት የሚጠበቀው በራሴ ቦታ ላይ አውጥተህ አሳየን ባላችሁት መሰረት በሶስተኛው ቀን ላይ ይህንን የመሰለ ውሃ ወጥቷል። ይሄ ውሃ ሲወጣ ደግሞ ዝም ብዬ ማሳየት አልፈለግኩም። ላቢያጆ ነው ብያችኋለሁ። ላቢያጆ ቦታው ላይ ደግሞ የራሴን መኪና አብዬ ተቀድሶባት ቢስሚላይ ተብሎባት እጀምረዋለሁ ማለት ነው። የምትመለከቱት ነው። መኪና ታቋጣላችሁ እያስባለ ይሄው የምታየት ነው። ይህን የመሰለ ውሃ ፕሬሸር ያለው ውሃ ወጥቷል። የሚገርም ውሃ ነው። ስለዚህ በእኔ ነው የተጀመረው ማለት ነው። ይሄው ፕሮሰሱን መጀመሪያ ላይ አሳይቻቸዋለሁ። ይህን ይመስላል። በቃ ይሄው ማየት ማመን ነው። ከዚህ በላይ እንዴት እንደምታምኑ አናቅም፣ እንጂ ይሄው መጨረሻ ላይ ፋይናል ውጤት ይሄንን ይመስላል። ሰላሳ ሜትር ላይ የተቆፈረ ውሃ ነው። ይህንን የመሰለ ብጠጡት፣ እንድትታጠቡት፣ እንደፈለጋችሁ የሚሆን ነው። አጋበሉና ካሜራማኖች ይሄው እናሳያቸዋለን ይህንን ውሃ ያወጣውን ለእኔ መጥተው ማለት ነው ሊያወጡልኝ የመጣውን ወንድሜን ኢንተርቪው አደርገዋለሁኝ አብራት ቆናት ወደ ጋበር የጀግና ነው ያወጣው። ስሙ ማን ይባላል የምትዋወቀው እስኪ? ዳኔል ይባላል። ዳኔል ይህንን ውሃ እንግዲህ የት ነው ያወጣኸው? የት በማን ቦታ ላይ ነው ያወጣኸው? በራሴ ቦታ ላይ ግን እንዳይረብሽን እስኪ ውሃው ወደዛ ልበለው እና እናወራለን እኛ ውሃው እንደምታዩትን አይቋረጥ ልያቸዋል እንደፈለጋችን የሚጠቀመው እናድርገውና እንቀጥላለን። ዳኝ ይሄኛው ውሃ እኔ ቦታ ላይ ነው የወጣው? በለኛ ሀብትሽ ቦታ ላይ ነው የወጣው። ለተመልካቾች እንዲያዩት ነው። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያሳያቸው ነበር። ዛሬ ስንት ቀን ፈጀ? ቀን ሶስተኛ ቀን አውቶቡስ ማለት ነው። እነማን ናችሁና፣ እኛ ያው በጣም ብዙ ጊዜ በተደጋጋሚ ሶሻል ሚዲያ ላይ ለቅቀቻቸው አለሁኝ። በጣም ማሽኖችን እየሰሩ እየሸጡ ሰዎችን ወደ ስራ እያስገቡ ነው የሚገኙት ፋይናሊ ደግሞ እኔ ጋር በጣም ብዙ ሰዎች በቃ የከርሰ ምድር ውሃ በቀላሉ ማውጣት ይቻላል፣ ወደዚህ ቢዝነስ ተሰማሩ ስላቸው ማለት ነው። ዳንኤል አይ በቃ እስኪ ሰርተህ አሳየን፣ ምን ላይ ተዋራለ፣ ምን አምኑኛ ካፊ አሉኝ። ካፊ ከፈትኩላቸው። አበባ ቤት አዋጭ ነው ስላቸው እስኪ አንተ ከፍታ አሳየን ይልሃል። የቀረኝ ማለት ነው አፌን መክፈት ነው እንጂ፣ እያንዳንዱ ነገር እየከፈትኩኝ አሳይቻቸዋለሁ። ዞሮ ዞሮ ግን ፋይናሊ በኔ ቦታ ላይ በራሴ በላቢያጆ ቦታ ላይ ለአበባውም ላትክልቱም ለላቢያጆም ጆም የሚሆን አውጥቻለሁ። እና እንዴት ነበረ ቻሌንጁ ምንድን ነበረ? ቻሌንጁ ከቻሉ ይቀላሉ። በጣም በጣም ሲምፕል ስራ፣ በጣም ቀላሉ። ሁለት ቀን ውስጥ እኔ የሰራሁት ባልችል ሁለት ወር ሊፈጅብኝ ይችል ነበር። ግን ከቻሉ በጣም ቀላሉ። ድንጋይ ከ5 ሜትር እስከ 13 ሜትር ድረስ ድንጋይ ነው። ድንጋይ ከባድ ድንጋይ ነው። መካከል ድንጋይ ከሆነ እንዴት ትቆፍሮቻል? ማሽናችሁ ይቆፍራል። ይቆፍራል፣ አዎ ጥቁር ድንጋይ፣ ከባድ ድንጋይ የተባለው ይቆፍራል። ጎርሶ የሚያወጣ አለ። ይሄ ቤት አለው በራሱ ቤት ካውፈረን ካውጣውተን ማስፋት አለው በማስፋ ተጠቀመን ደግሞ ማውጣት ወስድ አፈር በአፈር መቆፈሪያ እንጣጥላለን። እስከ 13 ድረስ አፈር ነበር። መሀል ላይ ብቻ አንድ ሜትር አለ። ከዛ በኋላ በቃ የሚገርም እስካሁን የሚፈስው ውሃ በጣም አሪፍ ነው የሚፈስው ውሃ ነው። ስለዚህ እኛ አንድ አንድም ከቦቴ መኪና ማለት ነው አምስት ሺህ ብር እየከፈለ ነበረ እዚህ የምትመለከቱት ከኋላ ያለው ሮቶ ላይ የምናስቀዳ የነበረው አሁን ላይ ግን ቆጣሪ የለም፣ ገደብ የለውም። በቀጥታ እያወጣ ነው። አሁን ብቻ መጠቀም ነው። እጅግ የሚገርም ነው። ምስክር ነው። ባይን መጥቼ ነው ማየት አለብኝ የምትሉ ከሆነ ይሄው ከፍርድ ቤቱ ዝቅ ብላችሁ ላቢያጁ አለ። መኪና ያላችሁ ሰዎች አሳጥባችሁ አይታችሁ ሄድ ትችላላችሁ። አበባ ገዝታችሁ ሄድ ትችላላችሁ። ባይናችሁ እንድታዩ ነው። ባይዘው ባንዳንዴ ከወሬ ይልቅ ማለት ነው ባይን ይገባል ይባል የለ መታችሁ እንድታዩ ወደ ፊጋ ከፊጋ ወደ ሰሚት መሄጃ አካባቢ ላይ ፍርድ ቤቱ ዝቅ ስጥሉ ላቢያ ጆኒል በትልቁ ቢልቦርድ መጻፍ የተጻፈ ታያላችሁ። አበባ ቤት አለ። የሀብትሽ ስራ ቦታ የትኛው ነው ብትሉ ማንም ሰው ያሳያችኋል። እጅግ በጣም አስገራሚ የሆነ ውሃ ወጥቷል። እኔ ጋር እኔ በጣም ብዙ ቦታ መስክሬላችኋለሁ። ይርኩኛ ያንዳንዱ ነገር እየቀረዝኩኝ አቅርቤያችኋለሁኝ እነ ዳኒን ማለት ነው ወይም ደግሞ ኢኤን የከርሰ ምድር ውሃ ቁፋሮ መስሪያ ማሽን ይባላሉ። ስክሪኑ ላይ የምታዩ ስልክ ቁጥር የነሱ ነው። ለመቆፈርም ይሁን የከርሰ ምድር ውሃ ለማውጣት ማሽኑን እራሱ ወደ ቢዝነስ ውስጥ መግባት ከፈለጋችሁ በቀጠፈ ማሽኑ ገዝታችሁ ሳትጠራጠሩ ብሉ 100% ። ስራው እንዴት ነው? ይርሚያው ያን አንኮት ቀጥሎ የምትሄድበት እንዳለ ነግረኛል። ከዛ ከዛ እራሱ አቋርጬ ያመጣው የስራ ፍላጎቱ ምን ያክል ነው? እስኪ በተመልካች ግልጽ ነው። ስራው አሪፍ ነው፣ በጣም አሪፍ ስራ ነው። በሶስት ቀን ውስጥ በምንም የማይሰራ ስራ ነው፣ ይሰራል። በጣም ትልቅ የሰው ፍላጎት። አሁን ሰው የሚያስቆፍር ሰው አለ አለ በጣም አለ ሰው የሚያስቆፍር ሰው በጣም አለ። እኛ ጋር አሁን በጣም ብዙ ጊዜ ይደውላል። በተለይ እንደውም ከክፍለ ሀገር በብዛት አንወጣም። ለምን እዚህ አካባቢ ራሱ በጣም ስላለ ማለት ነው አለ። እዚህ ራሱ በጣም ይሄ እንኳን ጥረት ስላለ አለ። በጣም አሪፍ ደስ የሚል ነገር ነው። የመጨረሻ የከርሰ ምድር ውሃ ለሚያስቆፍሩም ሰዎች ሆን የከርሰ ምድር ውሃ መቆፈሪያ ማሽኑን ይዘው ገዝተው ወደ ስራ መግባት የሚፈልጉ ሰዎች የምታስተላልፈው መልእክት ካለ እስኪያስተላልፍ መግዛት ለሚፈልጉ በጣም ወስኖበት ከገቡ በጣም አዋጭ ስራ ነው፣ ያዋጣል እና ደግሞ ማስቆፈሩም ለሚፈልጉ አንዴ ከቆፈሩ አንዴ ካወጣላችሁ በቃ ልክ እስከ 60 አመት 70 አመት ከሰው ከሰውዬው በላይ ሙሉ ለምን ምንም ያለው። ስለዚህ በጣም በቃ ዘላቂ ስለሆነ ምንም ደስ የሚል ነገር ነው። ቆጣሪ መጠቀም መጠቀም ብቻ ነው ያለው። ፈጣሪ ጋር ብቻ ነው። በጣም የሚገርም ነው። ግን ለብዙ ሰዎች ስነግራችሁ እውነት የማይመስላችሁ ጥቂቶች ሰዎች ብቻ እየተጠቀሙበት ያለው። ግዴላችሁ፣ ኢንቨስት አድርጋችሁ ኤርሚያስ ጋር ግቡ። ሀገር ውስጥም ያላችሁ ሀገር ውጭም ያላችሁ ሰዎች በዚህ ቢዝነስ ላይ ተሰማሩ። መኪና ከጋ ካልገዛው ብለህ የምትፋጠቅ ሰው አለ። ከመንገድ ትራንስፖርት ጋር ከምን ጋር የምትጋጭ ሰው አለ። ይህን የመሰለ ጮማ የሆነ በየቦታው ስንት ኪሎ ሜትር ራሱ ውሃ ለመቅዳት የሚንከራተቱ እናቶች አሉ። ለነሱ በየገጠሩ ታስታውሶ ከሆነ ኮሜዲያን እሸቱ ራሱ ሰሞኑን አንድ ቪዲዮ ለቆ ነበረና?

ይህንን ነገር ልተጠቀሙትበት ይገባልላቸዋለሁ። ኤኤኖች በጣም ሁሉ የሚመሰክርላቸዋለሁ። በጣም ብዙ ሰዎች የሆነ ነገራችን ላይ ማሽን እንሰራለን እያሉ በየቦታው የሚደውሉልኝ ሰዎች አሉ። የኤኤኖችን ወይ ደግሞ የኤርሚያስን የምመርጥበት ምክንያት አንደኛ በነዳጅ ነው የሚሰራው። በከፍተኛ አሁን እኔ ያየሁት ማለት ነው ሙሉ ቀን ሰርቶ ይሄ ማሽን ማለት ነው ከአራት ሊትር በላይ አልበላም። አራት ሊትር ናፍጣ ብቻ ተጠቅሞ ሙሉ ቀን የሰራ ነው። አራት ሊትር ስንት ነው? አራት ሊትር ነዳጅ አሁን ዝም ብላችሁ በ120 ብር ብታባዙት እራሱ ተውት፣ አንድ ሺህ ብር ማርጋችሁ አስቡት። አሁን አራት ሊትር ነው ብያችሁ አለሁ፣ ከአንድ ሺህ ብር በታች ነው። ይሄ ማሽን ግን በቀን ከአሁን በፊት ተናግሬያለሁ ከ20 ሜትር እስከ 30 ሜትር በአንድ ቀን ውስጥ ይቆፈራል። ይሄ ማሽን ማለት አፈር ከሆነ ድንጋይ ከሆነ ያዝ ያደርገዋል። ስለዚህ 30 ሜትር ቆፈረ ማለት ይኸኛው ማሽን በ20 ሜትር ብቻ ባዙት እራሱ 20 ሲባዛ በ10 ሺህ ብር፣ 200 ሺህ ብር በቀን ታገኛላችሁ ማለት ነው። ይሄ ስራ ማለት የሚዛቅበት ነው። ሊታመን የማይችል ስራ ነው። ሚዳን ይሄ ምን ያደረጋችሁ መስጠኝ ነው። ከምንም በላይ በጣም እጅግ ከልብ ነው የማመሰግነው። ለሌሎች ሰዎች ባይሰሙ ምስክር እሆናለሁ። እያንዳንዱ አሁን በቅርበት አሁን አንዳንድ ግቢዎች ግዴዎች ውሃ ከወጣላቸው በኋላ ከፍተው ላያሳዩ ይችላል። የእኔ ቦታ ላይ ግን ማንንም ሰው ውሃ እዚህ ቦታ የት ቦታ ወጥታችኋል ሊካለ እኔ ጋር አምጥታችሁ ማሳየት ትችላላችሁ። እናንተ ተመልካቾች እውነት እውነት ነው ወይ የሚለውን መጥታችሁ ማየት ከፈለጋችሁ እዚህ የላቢያጆ ማጠቢያው ጋር መታችሁ ምን ያክል ውሃው እንደሚዘገዘግ ማየት ትችላላችሁ። ኤኤኖችን እስክሪን ላይ ባለው ስልክ ቁጥር ለማስደወል የሚሆን ከሰምድር ውሃ ለማሽሩ ለመግዛት ከፈለጋችሁ ደውሉላቸው ልላችሁ ፈልጋለሁ። መጨረሻ ላይ ፋይናሊ ደስ ስለሚል ማለት ነው። በምን የሚወጣው በምን በውሃ ይሄ ውሃ እየገዛን የምናወጣውን ገንዘብ ስለቀረልን ፋይናሊ የተወሰነ የሆነች ፕሮግራም ነገር አድርገን በግና አርዳለን ብለናል። ግን መጨረሻ ላይ የማሳያቸው ይሆናል። ይህንን ይመስል ነበር። ኤኤኖች ይለያሉ በጣም ተከፍሎኝ አይደለም። ይሄው ለኔ መጣው በጣም ብዙ። እነሱን ጎበዝ ስለሆኑ እዚህ ጋር አወጥተውልኛል። እኔም የቻልኩትን ያክል የተወሰነ ከፍዬ ነው፣ ምክንያቱም በነፃ ስላልሆነ ነዳጅ አለ፣ ትራንስፖርት አለ፣ ራሱን የቻለ የጉልበትም ስላለ እሱን ከፍዬ ነው ያሰራሁት። ምንም የስራ ባልደረባቸው ቢሆንም ግን በጣም ነው የማመሰግናቸው። በጣም ብዙ ነገር ከበር አድርገው ነው የሰሩት። ደስ ይላል። አጭር ምላሽ ይሰጣሉ። ኢኤኖች ምርመራም ማለት አይደል? አዎ ምርመራም አለ ላይ እንዳለ ዋ ድንጋይ ከብዙ ሊፋት መጀመሪያ ሲመርመሩ ሲገባው መጀመር አሪፍ ነው ስራው ማለት ነው። ስለዚህ ምርመራ ከርሰምድር ውሃ ቆፋሮ ማሽን መሸጥ እንዲሁም ደግሞ የከርሰምድር ውሃ ቆፋሮ ስራ ላይ የተሰማሩትን ኤኤኖች ይለያሉ። በጣም ኮሜንት ላይ የምትፈልጉት ነገር ካለ ጻፉልኝ። ኤኤኖችን በጣም አመሰግናለሁ። ለዛሬ ይህንን ይመስል ነበረ። በያላችሁበት ሰላማችሁ ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጠታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና ከሁለት መቶ ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና

ጉዳይ እዚ ቤት መልስ ያገኛል። ለስለስ ያሉ ሀገርኛ ክላሲካሎችን እየኮመኮሙ ጁስ ቢፈልጉ፣ ምሳ ቁርስ፣ ቢፈልጉ እራት ምን ይልል አለ። እንደ ስማቸው የሚያፈሉት ቡናማ ከነምርቃቱ በሉት ብቻ። ምን አለፋችሁ እኔ ከተናገርኩት በላይ ታገኙታላችሁ። እዚ ቤት የሚገርማችሁ ነገር አረንጓዴነትን ከመላበስም በላይ የተለያየ ተፈላጊ ምርጥ ምርጥ ታሪክ የያዙ መጽሐፎችንም ማንበብ ትችላላችሁ። ድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ